ሰላም ሰላም፣ ዛሬ በይህኛው ቋር መረጃችን አህያን በሚመለከት አንድ ድንቃድንቅ መረጃ ላካፍላችሁ ወደድኩኝ። ከዛ በፊት ግን በዓለም ላይ ካሉ አርባ ሚሊየን የሚጠጉ አህዮች ውስጥ ሀያ አምስት ፐርሰንቱ ኢትዮጵያ ውስጥ ይገኛሉ ይላል መረጃው። እንደ መረጃው ከሆነ አህዮች በአብዛኛው በዓለማችን በአፍሪካ ጨምሮ በአፍሪካ ጭምር ለጭነት አገልግሎት የሚውሉ እንስሳ እንደሆኑ ይታወቃል። ነገር ግን አሁን የማካፈላችሁ መረጃ ለየት የሚያደርገው በአውሮፓዊቷ ሀገር ሰርቢያ አህያ ከፍ ያለ ክብር ይሰጣታል ይላል። ምክንያቱም አንድ ኪሎ የአህያ አይብ እስከ አንድ ሺህ ዩሮ ድረስ ስለሚሸጥ ነው ይላል። በዚህም የተነሳ በብዛት ወንድ ልጅ ሴት ልጅ ለጋብቻ ለመጠየቅ ከፈለገ የአህያን አይብ ለቤተሰቦቿን ለጥሎሽ ለማቅረብ ይገደዳል ይላል። ነገሩም